ጋብቻችሁም በወኪል ነበር፣ ፍችውም በወኪል ነበር። እዛ ያለሽ ፈትቼሻለሁ። አባቴና አባቱ ነው ሊከሰረልኝ፣ ወንድሞች አጎቶች ሲፈጠር፣ እኛ እዚህ ቁጭ ብሎ ፈትቸሻ አለ። ህይወት አጥበጭ ህይወት እየመራ ነው። እኔ አብቻኝ ምናምን ሲለኝ ራሴን አዙሮ ምናምን ወደቁ። ከእኔ ጋር ነበረሽ ነበረች ፍቀራችናት

አንዳንዳንዱ ጉርብ ላይ ምናምን እንደዚህ ብሎኛል ባለቤቴ ምናምን በሶስት ፈትቼሻ አለው ብሎኛል ብዬ ነገርኳቸው። ስራቸው ምናምን በሶስት ከፈታሽ ምንም ማድረግ አይቻልም፣ ገና አንቺ ሌላ ምናምን አሉ። ከዛም በኋላ ቤቴ ናገባ እሱን አርፈት ብጭኝ ነው ያለኝ። እኔ ሌላ ህይወት እየመራ ነው ነው ያለኝ ማለት ነው ተነስቼ ስመጣ ምናምን ያው ሴት ልቅ ቁጭ አልኳት። ቆረጠች ልኝ መጣ ለማንም ሳልናገር እቼ ወደ ቤት ገባ። ያንቺ ታሪክ ነው የኔ ታሪክ ነው። ታሪክ ነው እኮ የኔ ታሪክ ከዚህ ጋር ይመሳሰላላት። ለምን የኔ ታሪክ ነው ጽፌያለሁ። ብዙ ጊዜ ከዛን ባጭሩ ጽ፣ በቃ እኛ ይሄንን እንስማውና ያንችን ታሪክ ደግሞ በሌላ ቀን ነገ እንሰማሻለን። ሽናቴ ወይ ታሪክ ሲያልቅ አስገባሻለሁ። እሺ ሽናቴ፣ ወንድሞቼ ሰብስበ ወንድሞቼ ደግሞ አልኩላሽ። ወጥቻለሁ ብያለሁ። እንደዚህ እንደዚህ ብሎኛል፣ ፈትቼሻለሁ ብሎኛል፣ እንዴት ይሁን ምናምን አልኳቸው። ከዛ አንድ ወስታዝ ምናምን ጨምሮ አመጡና ጠየቁት ለሱ፣ እንዴት ፈትቼሻለሁ ትላታለህ?

ያ ፈትቼ ሻለ አንድ ፈትቼ ሻለ ሁለት ፈትቼ ሻለ ሶስት ቀር ተባለ። ብቻ በሶስት ፈትቼ ሻለ በአንድ ይያዛል ሁለት ቀሪ ምናምን አለ። ታረቁ ተባለ። ከዛም ለልጅ ምናምን ብለሽ መጽዋት ላይ የምትከፊ ነገር አለ። ግን የመጣ ቆ ምናምን የሴት ቀ ምናምን ለቤት ውስጥ ነበር ሴት የምትጠቀመው ቀ ምናምን። ከዛም ስንት ጊዜ ቆይታ ነው ከአረብ ሀገር የመጣችው? አረብ ሀገር ስትመጣ የሴት እቃ ቤት ውስጥ አገኘች። ደግሞ ሶስት ጊዜ ፈታዎሽ፣ ፈታዎሽ፣ ፈታዎሽ ያለው እንደ አንድ ነው የሚቆጠረው አሉ። ከአስር አመት ከአስር አመት በኋላ ልጇ የወለደችው በስድስት ወር ጥላ የሄደችው ልጅ አስር ዓመት ሲሆነው እና ሰውየው ቢያገባ ይፈረድበታል። እንዲ አስር አመት ከርማ ምን አመጣት ኖ ቶታል እኮ አይደለም። ካገባች በኋላ መጀመሪያም አረብ ሀገር ሆና በኢሞን የተዋወቁት ወልዳ በስድስት ወሯ ኦፕሬሽን ተደርጋ ሄዳ ኦፕሬሽኗ ተፈቶባት እንደምንም ችለሽ ስር እያላት ባሏ ጋር የተመለሰችው በስንት ዓመት? አራት ዓመት። እሺ፣ ወደ ታሪኩ እንመለስ። ምን እንደነጠር አድርጎ ፕሮግኖስ አንስቶ የአንድ ጓደኛ ይዘውጣሉ። እኔም ደግሞ ዝም አልኩ፣ አልተናገርኩ። ለልጅ እንዲ ብዬ አልናገር እስኪ ብ ምናምን ብዬ ዝም አልኩ። ስላል ያን ስታዝነቀበ ታረቁ ታረቁ ተባለ። ሶስት ቀሪ ምናምን ኒካ ይቀራል፣ ታረቁ ምናምን ተባለ። እሺ በል ታረቅ። ከዛም እኔ ልሄድ ነው፣ ተመልሼ ልሄድ ነው። እቺ ሴት ምናምን ከብሩ ከፍ ላይ ወስደችው። ገና የሷ ቤት ስምንት ወሬ ነው፣ ሰባት ወሬ ነው። የሷ ሀጥ ምናምን ሊኖርብን ማልፈልግ ኮንትራት ጨረሻ ይመጣለሁ ብሄር ሽማግሌ ፊት ተናገርኩ። ከዛም ሽማግሌ ከታረቅን ወጣን በኋላ ማታው ሲቲ ያለኝ ባትይ ደስ ይለኝ ነበረ አለኝ። እኔ ማይ አልፈልግም ነበር ደግሞ ያለ፣ ግን የሴትዮ ምናምን ብር ግብ አደለ አመት ምናምን ከአራት ወር ቢሆነኝ እዛ ላይ ችግር አልነበረ፣ ግን ተመልሼ ለሴትዮ ፈቅድ አለኝ አዝናለኝ ይዜ ምናምን ብለኝ እዚህ ደግሞ አልቀርም ብዬ አልኩት። እሺ ምናምን አሁን ካለሁበት ሱቅ ካጠገ ሻይ ቤት አለ ያን ሻይ ቤት ለቃ ትወጣለች። አሁን የቀረሽ ብራንጭ እና ያን ሱቅ ዱቄትና ውርድና ልስራ ለስራበት አለኝ እኔም ደግሞ በቃ እሺ አልኩት አመንኩታ። በቃ እሺ ብዬ ምናምን ቁጭ እንዳለን ሌላ ምቃይ ሴተቃቀኘው እሱ ከአድረግ ከማግስቱ ማለት ነው የአስራ ሶስት አመት ምናምን ወንድም አለው እቤት የሚኖር ማለት ነው። ሳገኘው ያንን እቃ ምን የሴት እቃ ምን ሳገኝ ድጋሜ ለወንድሙ ጠየኩት። ይሄ የሴት እቃ ነው የማን ነው ምናምን አልኩት። አ የሆነ እቃ ብለባሽ ትገባለች ቤት ምናችሁ ናት። እኔ አላውቃትም ዘመድነት ምናምን ይባላል። እዚህ ትመጥማታ አልመጣ ትመጣለች አድሮ ምናምን ጠዋት ይመጣሉ አለኝ ወንድሞ ማለት ነው። ከዛ እኔ መፈተና አለብኝ ብዬ ለሱ ፈተና አዘጋጀውለት ትክክለኛ የሚፈልገኝ ከሆነ ከሆነ አረብ ሀገራት አትሂጂ ነው የሚለኝ ማይፈልገኝ ማይፈልገኝ ከሆነ ሂጂ ነው የሚለኝ ብዬ ፈአድ ያልኩትን ያልሄድም እንደዚህ መውለድ እፈልጋለሁ እንዴ የምን ልጅ ነው።

ከዛም የኔ ህቶችም ቤት ምናምን ሴት ይዞ እንደሚገባ አዩት። ጎረቤቴም ደግሞ አሉ መጥቶ ኒካ አባቱ በኔ ቤት ኒካ እንዳሰረበት አዲሷን፣ አዲሷን ማለት ነው። ስለዚህ ሁለት አግብቷል። ያ ሁለት እኮ ማግባት መጡ አለማግባት ተፈቀተሻ አልጠነቀኝ ሁለት ማግባት አኖራለው ካለ ያ ግባ ግን እኔ ሞግዚት ሆኜ እኔ ሰራተኛ ሆኜ አምስት ኦፕሬሽን ተሸክሜ በእኔ ንብረት እንዴት አሁን ጥያቄ የሆነብኝ ማለት ነው። ለሱ ራሱ ፈቃድ አልኩት። ብራንቺ ትለኛለህ፣ ለእኔ ለብቻ ሱቅ ልትከፍትልኝ ነው ወይስ እኔ በሰራውት ምናምን የዛኛው ሚስት ልታኖር ነው? ለምንድነው? እንዳንቺ አስር ሴት ማግባት ትችላለሁ። እሱን አይመለከትሽ ምናምን አለ። ግን ትክክለኛ ሸሪያ ከሆነ ለናበ ሲያገባ ምናምን ከፈለገ ባለቤቱ መጀመሪያ ባለቤት ፈቃድ ይጠይቃል፣ ፈቃድ ይጠይቃል። ለአገባ ያው ችግር የሌለብን አይደለም እኮ ሰው ልጅ ነው የሆነ ችግር ይኖርብናል። ግን ያን ችግርሽ ኖሮ ትፈቅድለት ነበር። ሁለተኛ ሚስት ለግባ ብሎ ቢያስፈቅድሽ በወቅቱ ያው በትክክል ቁጭ ባልንበት ቦታ አለ አይደለ በጭቅጭቅ ቦታ ሳይሆን በሰላም ባለ ቦታ ቢጠይቅና ሸሪያው ይፈርድለታል። ግን ያ ቃል የአራስ ቤት ልጅ የዘጠኝ ወር ልጅ እህቴ ጋር ጥዬ ልጅም ደግሞ አላሳድጋት የእርሰው ልጅ አላሳድግም ብሎ ለቤተሰብ የንበትኝ ግን የኔ ንብረት የብቻ ይሄ የአንቺ የደከብሽበት እና የለፋሽበት ነው ከልጆችሽ ጋር

ይሄ ከተቸጋሳሪሽ ጥቁር ገብ ብቻ ነው። አንኪን ቤት ስገባ አጥልጠ ሳሳት ነው ምናምን አለው። ግን እንደዚህ ሆኜ እንዴት በእኔ ንብረት አረብ ሀገር ተቃጥልኩበት ምናምን አለ። አረብ ሀገር ተቃጥሌ ባመጣሁት ንብረቴ በእኔ ንብረት ሌላ ሴት አገባ ነው አለ። ሌላ ሴት አግብቷል። ግን እሱ እስካሁን ድረስ አላመነም። ግን አረብ ሀገር ደውሎ ህይወትን እየመራሁ ነው አርበጭበች ይበለ

ግን ዝም ብሎ አይደለም የሁሉም ሰው ካቁት አውጥተሽ የሁሉም ሰው ማልበስ ምትችይ ከሆነ የሁሉም ሰው ማብዳት ጠጥ መጠጠፍ ምትችይ ከሆነ ነው። አንዱ ምናምን ያብርተሽ ስትቆሽሺ፣ ስትታመሚ፣ ሲደክምሽ እንደ ቆሻሻ ጥሎ አይደለም ሸሪያው የሚፈረደው ማለት ነው። የሁሉም የሚችል ከሆነ ሚያንከባክባት ከሆነ የሁሉም ቦታ ፍቅር የሚሰጥ ከሆነ አሁን እኔ ምንም ፍቅር የሰጠኝ ነገር የለም የኔም ፍቅር አልነበረውም። ግን እኔ በጣም ከምታይኝ ይዋል ግን አታሃሪ አታሃሪ ምናምን ስልሽ የሆነ ነገር ከነካሽ ባዳ ሰው አይደለም፣ በራሴ ሰው በሚወደው ሰው ማለት ነው እንጂ ሌላ አመል የለብኝም። አንደኛም ደግሞ ወይ እንግዳ መጥቶ አላፈረብኝም፣ ቤተሰቡ መጥቶ አላፈረብኝም። ለምን እንደዚህ ሆንኩ እሱ ምናምን ሲቆሽሻ እንትን አይለኝም ነበር ከእኔ ጋር ነው እሱ ቆሞ ምናምን እሱን ከቆሻሻ ከቤት ወርጄ ምናምን አንተ ቼ ቀይርለት ነበረ ሕፃን እንደ ልጄ ማለት ነው። ግን የሰው ልጅ ፍጹም ጥሩን አታገኝ የሆነ ተሳሳተ ምናምን ይኖራል። ግን ታስተካክልዋለሽ የሆነ ይህና ምን አለ በተስተካከል ትይዋለሽ ግን እሱ ምናምን ከእሱ የበለጠ ምናምን ቤተሰቡ ነግሮ ያለኝ አባቱ ጋር አጎቱ ጋር ምናምን ወር ከሳምንት ነው ተፈትመትና ግን ደረስ ሽሬ ድረስ ምናምናላሉ እሱም ደግሞ ከቃለች ለምትናቁ ምንም አልነበረኝ። ይሄ አንቺ ነው ይሄ ይገባሻል አላለኛ ሱቁስ እሱቁ ምንም እየሰራበት ነው። እዛው ቤታችሁ ውስጥ እዛው የጨረቃ ቤት ያልሽው አይደለም ሰፈር ላይ ከፍለን ምናምን ቤቱ ምንሆነ መኖር አለ ሰፈር ላይ መሱ ምናምን የነበረ ጭ ምናምን ወደ ከተማ ወደ ቡራ የሚባል ቦታ እዛ ነው የሚሰራው ማለት ነው። ሱቁን ጭ ወጣ ሱቁ ላይ ጭ የወጣ ማለት ነው። ይዞት ላይ ቀረ ምንም ነገር የለ ምንም የቀረኝ ነገር የለ። ባዶ እጅ ነው የቀረሁት። ዝም ብዬ ለፍቼ ለፍቼ ለሰው ነው በምን ስራ የሚሰማኝ ለልጆች ይሆናል ሰራው ደክ ለፋ

ከዚህ በፊት በአንድ በኩል ሻዩ በአንድ በኩል ሱቅ ምናምን ከፍቼ አለ። ከስር ያለው ሶፍዬ፣ ትናንትና በእርዳታ ቀን የት ጠፍተሽ ነው? ሳትነግሪኝ አንድ እንትን ኢንቫይት ስታደርጊ አላየውሽም። ትናንት በእርዳታ ቀን ወይ አካውንት ነበር ኮመንት ላይ ስጽፍ ያላየውሽም። እንደማትኖሪ አልነገርሽን። የት ሄደሽ ነው? ምን